የረመዳን ወር የመደጋገፍ የመረዳዳት እንዲሁም የእዝነት ወር ነው፣ ይህም በዘንድሮ የረመዳን ጾም ወር በተግባር ታይቷል ሲሉ ከፋና ቴሌቪዥን ጋር ቆይታ ያደረጉ የእምነቱ ተከታዮች አንስተዋል። በዛሬው ዕለትም የከተማው አስተዳደር መጪውን የኢዳል ፈጥር ምክንያት በማድረግ ያደረገው የማዕድ ማጋራት መርሃ ግብር አንዱ ማሳያ መሆኑን አንስተዋል። ተለይቶብኛል ዘንድሮ፣ ምክንያቱም ብዙ ቦታ ማዕድ ማጋራት ተደርጓል። የዛሬው ደግሞ መጨረሻው አካባቢ ስለሆነ በዚህ ሰፊ ቦታ ላይ እዚህ ተገኝቼ የይህን ማዕድ ማጋራት በማግኘቴ በጣም ደስ ብሎኛል። በጣም ትልቅ ነገር ነው። ስንት ደካማ ሳወደ ስንት ገዝቶ መብላት የማይችል እንትን አለ። ያ አላህ የይሄንን ያመጣው ደግሞ ፍቅር ሲኖር ራህመት ሁሉ ይዘንባል። እንፋቀር እንዋደር ነው ብለው ያደረጉልን ጎረቤቶቻችንም አሉ። ደግሞ በመንግስትም በድርጅትም አካላት እንግዲህ ያደረጉልን በብዛት አሉ። ሁሉም ያለ ድጋፍ ጾሙን የጾመ ሰው የለም። በጣም የሚያስደስጠውም ነው የአዲስ አበባ ከተማ አስተዳደር ባለታሪኮቻችንን ጨምሮ ለመቶ ሺህ በዝቅተኛ የኑሮ ደረጃ የሚገኙ ወገኖች የማዕድ ማጋራት መርሃ ግብር አከናውኗል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት የከተማ አስተዳደሩ ባለፉት ሰባት ዓመታት ሰው ተኮር ስራዎች ላይ በትኩረት እየተሰራ እንደሆነ አንስተው በከተማዋ የሚገኙ ባለሀብቶችን በማስተባበር አቅመ ደካሞችን እንዲያግዙ የማድረግ ስራ ተሰርቷል ብለዋል። የዛሬው የማዕድ ማጋራት መርሃ ግብርም በዝቅተኛ የኑሮ ደረጃ የሚገኙ ወገኖችን በዓሉን በደስታ እንዲያከብሩ በማሰብ የተደረገ መሆኑን አንስተዋል። መተሳሰብ እንዲኖሩ ምቹ ሁኔታ መፍጠርና ጥሪዎችን እያደረግን እያስተባበርን፣ በርካታ ጫናዎች እንዲቃለሉ፣ በርካታ ጓዳዎች ገመናቸው ታይቶ እንዲሸፈን፣ የዘመሙ ጎጆዎች እንዲቃኑ ማድረግ ላይ ብዙ ስራዎች ተሰርተዋል። የዛሬውንም የኢድ አልፈጥር ዋዜማን ምክንያት በማድረግ በከተማችን ወደ መቶ ሺህ የሚደርሱ የኑሮ ጫና ያለባቸው ረዳት የሌላቸው ገቢ የሌላቸውና ዝቅተኛ ገቢ ያላቸውን ወገኖቻችንን ስንደግፍ በርካቶች አብረውን ቆመዋል። በዚህ የጾም ወቅት የመደጋገፍና የመረዳዳት ባህል በኅብረተሰቡ ዘንድ እየጎለበተ መምጣቱን የጠቆሙት ከንቲባ እንዲህ ያለው የመደጋገፍ ተግባር ደግሞ በዝቅተኛ የኑሮ ደረጃ ላይ የሚገኙ ኅብረተሰቦችን ተጠቃሚ እንዲሆኑ ትልቅ አስተዋጽኦ እንዳለው ተናግረዋል። ታላቅ ስራ የሚሰራባቸው ወቅቶች የበለጠ የእምነቱ አስተምሮ እንደሚናገረው መረዳዳት እንዲኖር፣ መተሳሰብ እንዲኖር፣ በተለይም ደግሞ ሰው ተኮር ስራዎቻችንን ከመሰረታዊ እሴቶቻችን እና እምነቶቻችን ጋር በማያያዝ ህዝባችን ውስጥ እንዲሰርጽ፣ ሰዎች መተሳሰብ እንዲችሉ፣ ካለን ማካፈል የተቸገረን፣ የአገር ባለውለታን፣ ጠያቂ ደጋፊ የሌላቸውን ለማህበራዊ ህይወት ተጋላጭ የሆኑ ማህበረሰቦቻችንን አስበናቸው አብረን ተሳስበን ችግሮችን እያቃለን ጫናዎችን እያቃለን አብሮ መኖርን በደንብ ያዳበርንበት ወቅት ነው። ይሄ ሙሉ ለሙሉ በልዩ ሁኔታ እንዲካሄድ መደረጉ አዲስ ባህል ነው ማለት ይቻላል። እንዲህ ያለው ድጋፍ የረመዳን ወር ውስጥ በስፋት ሲደረግ መቆየቱን ያነሱት ነዋሪዎቹ ድጋፉ በቀጣይም ተጠናክሮ ሊቀጥል ይገባልም ብለዋል። መቀጠል አለበት። ምክንያቱም ለአንድ ሰው ብቻ መስጠት ትርጉም የለውም። በእስልምና እምነት አንድ ረሱል ሰለላሁ ወሰለም ያስተላለፉት መልእክት አለ። አንተ ሚሸት ነገር እቤት ስትሰራ ለጎረቤት ተጠንቀቅ ብሎ ተናግሯል። ምክንያቱም የክርስትና እምነት ጎረቤቴ ላይ ካለ እኔ የሚሸተ ስጋ ነገር ምናምን ሰርቼ ቢበላ ተቀባይነት የለውም ብሏል ለነሱ ማለት ወይ የሚሸተውን ነገር አትስራ ወይንም ደግሞ ለእነሱም አስብ ብሏል ረሱል ሰለላሁ ዐለይሂ ወሰለምና በዚህ ልክ ነው በእስልምና እምነት ተቀባይነት ያለው መደጋገፉ መቀጠል አለበት ሁሌ ምክንያቱም አንድ አመትን ረመዳንን ጠብቆ ብቻ ሳይሆን በየጊዜው ጎረቤታችን አቅም ከኔ የባሱትን የማየት ግዴታ አለብኝ ማለት ነው። መተሳሰቡ ወላሂ በዚሁ ይቀጥል በረመዳን ወር ብቻ ሳይሆን እኛ ኢትዮጵያውያኖች ድሮም ጥንትም ጀምሮ እንደዚህ አይነት መተሳሰቡ በቅድማያቶቻችን በእናት በአባቶቻችን የተለመደ ስለሆነ አሁንም እንዲቀጥል ከረመዳን ውጭ ሁሉ እንተዛዘን። በቃ ይሄን ነው በጣም የምመኘው ለኢትዮጵያ። በዘንድሮ የረመዳን ወር ውስጥ 68000 ለሚሆኑ በዝቅተኛ የኑሮ ደረጃ ለሚገኙ ዜጎች ማዕድ የማጋራት ስራ መሰራቱን የከተማ አስተዳደሩ ገልጿል።